እናትህን ልጅ ገበናዋን አካሏን ለአንተ ታሳያለች። አንድ አካል ናቸው። አካል አካል ናቸው እነዚህ ሰዎች እችጣት ጣት ማለት እች ጣት እንዲህ ብትቆረጥ ትታመማለች ማለት ሁሉም አካል እንምትታመመ። ሩታ የእሱ አካሉ ናት። አብርሃም የሩታ አካል በቃ አንድ አካል በቃ አካላቸው አንድ ነው። አንተ ነ እዚህ ደረጃ የሚያደረስከን ከፈጣሪ ቀጥሎ እናታችን አንተ። እኔ የምሬ ነው ስለ እናንተ አውርቻ አልጠግም በእኛ ህመም እናንተ እንደተተማመላችሁ፣ በኛ ችግር እናንተ ትቸገራላችሁ። እኛ በደረሰብን የሆነ ነገር እናንተ የሆነ ነገር ይደርስባቸዋል። እና ብዙ ነገር ለእኛ ብላችሁ መስፋት ከፍላችኋል። ለእኛ ብዙ ነገር ችግር አይታቸዋል፣ ስቃ አይታችኋል። እኛ ለማሳደግ እኛ እዚህ ደረጃ ለማድረስ ብዙ መስዋትነት ከፍላችኋል። እኔ ምን እንደምላችሁ አላውቅም። እግዚአብሔር አምላክ ውለታችሁን ይክፈላችሁ ነው የምለው። እወዳለሁ፣ አከብራለሁ። ለአንተ ሁሌም ቢሆን ትልቅና ክብርና ትልቅ ምጋ አለእኔ ወዳችኋለ ማለኝ ለእኔ ውስጤ እኮ የተነካ በዚህ ነው። ውስጥ ሌላ በምን ብለሃል። ውስጤ በጣም እንትን አለብኝ። እኔ በአንተም ተቆጥቼ ሳይሆን እኔ ተሰማኝ በጣም አንተ ማወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል። ሞገስ ግን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ፣ እወድሃለሁ፣ እወድሃለሁ፣ እወድሃለሁ። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የኛ ፋሚሎች ውድ ቤተሰቦች እንዴት ናችሁ? አለን ክብር ሰው መዳል። እንግዲህ ዛሬ ተመልሼላችሁ መጥቻለሁ። ተመልሼላችሁ የመጣሁት አዲስ አበባ ነው። ትናንትና እንደተናገርኩት ብታተረ እጅ ጋሽዬን ይዤ እመጣለሁ ብዬሽ ነበር። በቃድ መሰረት ጋሽዬን ይዤ አዲስ አበባ አዲስ አበባ መጥቻለሁ ማለት ነው። እንግዲህ ጉድፈላ ጉድፈላ ይላል እንግዲህ ቤተሰቦች ጋሺ ከመኪና ጀምሮ እስከዚህ ድረስ እያወራኝ ነው የመጣሁት። ጆሮዬ ትንሽዬ እንትን ብሏል። እና ውድ ፋሚሊዎች ካሌ መሰረት ተገኝቻለሁ፣ ጋሽን ይዞ መጥቻለሁ። አሁን የምገኘው ወዳጅነት ፓርክ ነው። ጋሺ ሽንት ቤት ሄዶ በጣም ደክሞናል። አሁን ነው የመጣ ገና መግባታችን ነው። አቶ ሚስተር ወርደን ራይ ደርሰን ወደዚህ መምጣታችን ነው እዚሁ ምሳ ነገር በልተን ወደ አብሽ ጋር ለመሄድ አንና ጋሼ የሽንት ቤት ሄዶ ነው እና እሱ ይመጣል። እሱንም ታገኙታላችሁ ማለት ነው። የናፈቃችሁ ሰዎች ጋሼን በጣም የምታከብሩት እና የምትወዱት ሰዎች ጋሼ ዛሬ መቶላችኋል እና ጋሼ ካልመጣ ካልመጣ፣ ጋሼ መጣ አዲስ አበባ ካልመጣ እያላችሁ የነበራችሁ ሰዎች እንግዲህ ጋሼ መጥቷል ማለት ነው። ውቢት አዲስ አበባ ገብቷል። እንግዲህ ሁላችሁም የወለዳችሁ በባለፈው ቪዲዮ ብያለሁ የወለዳችሁ ስለ ልጃችሁ ያስጨንቃችኋል ስለ ልጃችሁ ስለ ልጃችሁ ኑሮ ስለ ሁሉም ነገር ያስጨንቃችኋል እና ጋሽም አዲስ አበባ ድረስ የመጣው ለልጁ ብሎ ነው ለአብርሃም ብሎ ነው የአብርሃምን ህይወት ለማስተካከል ነው ከቡታጃና ተነስቶ አዲስ አበባ ድረስ የመጣው እኛ ወጣቶች ነን የትም ብንሄድ ችግር የለውም ግን በእኛ ምክንያት አባቶች ይንገላቱ እናቶች ይንገላቱ ትንሽ ይደብራል ግን ያ የእናንተን ማሰብ የጋሽም ማሰብ ዛሬ አሳክቼዋለሁ፣ እና ማምጣት አልቻልኩም። በባለፈው ጊዜ እንዳልኳችሁ ጋሼ ብቻ ልጁ መጣ ነው ያልኳችሁ። እናቴም ካሬድኩ ብላ ነበር፣ በጣም አስቸግረው ነበር። እኔም እሄዳለሁ፣ እዚህ ምን አደርጋለሁ? እኔም የልጅ ህይወት አስተካክላለሁ ብላ ነበር። አንቺ እዚህ ቁጭ እኔ እሄዳለሁ፣ እኔ ሁሉም ነገር ጨርሼ እመጣለሁ ነው ያላት ጋሼ። እና እኔ ደግሞ በጋሼ የተማመናለሁ፣ ያስተካክለዋል፣ ይፈተዋል ብዬ ተስፋ አደርጋለሁ። ምክንያቱም ሁለቱም ያከብሩታል፣ ሁለቱም ይፈሩታል። ለሚያከብሩት ለሚያከብሩት እና ለሚፈሩት ሰው ደግሞ ይታዘዛሉ ብዬ ተስፋ አደርጋለሁ እና ውድ ፋሚሊዎች በጣም ደስ ብሎኛል። ዛሬ ደስ ብሎኝ ነው ወደ እናንተ የመጣሁት ምክንያቱም የእናንተን ሀሳብና የጋሽን ሀሳብ ስላሳከው እግዚአብሔርን በጣም ደስ ያለኝ የአባትን ትዕዛዝ ልጅ መስማት አለበት። የአባትን ምክር ልጅ መስማት አለበት እና የአባቴ ምክር ሰምቼ ይዞ ስለመጣው በጣም በጣም ደስተኛ ነኝ። አንድ ቃል መፈጸም ያው ቃል ለሚገባው ሰው ቃል ከባድ ነገር ነው አንድ ሰው ለአንድ ሰው ቃል ስትገቡለት፣ ፕሮሚስ ነው። ፕሮሚስ ደግሞ በጣም ከባድ ነገር ነው። ሳታደርጉ ስትቀሩ ያ ነገር ጥሩ አይደለም። እና ዛሬ ግን ቃልን ስላሳካው በጣም በጣም ደስ ብሎኛል። ከዚህ በለጠ ደግሞ የምደሰትበት ጋሺ እና አብርሽን እና ሩታን አንድ ላይ ሲያደርግ በጣም ደስተኛ እሆናለሁ። አሁንም ደስተኛ ነኝ፣ ጋሺ በመምጣቱ አዲስ አበባ ደስተኛ ነኝ። እንዳንደነግርኳቸው አሁን ያለሁት ወዳጅነት ፓርክ ላይ ነው። እዚሁ ትንሽ ምሳ በልተን ትንሽ ቆይተን አብርሽ ጋር እንሄዳለን ማለት ነው። ያ ከአብርሽ ጋር ትንሽ ግብ ግብ መፍጠር ስለማልፈልግ ቤቱን ሁሉም ነገር አሳየዋለሁ፣ እስከ መኖሪያው ቤት ድረስ አሳየዋለሁ። ቤት ከሌለም ሌላ ቦታ የሚሄድበት ቦታ ስለማቀን የሚሄዱበት አንድ ቦታ ስለማቅ አገናኛቸዋለሁ። ግዴታ ዛሬ ጋሼ አብርሽን ማግኘት አለበት፣ ግዴታ ማለት አለበለዚያ እኔን አያስቀምጠኝም ጋሼ ማለት ነው። እሱን ስለሆነ ፈልጎ የመጣው እሱን ስለሆነ ማግኘት የፈለገው እና ግዴታ ማግኘት ስላለበት አብርሽ እንግዲህ አባቴም እንደምትታዘዘው እንደምታከብሩ አውቃለሁ። አሁን ደግሞ አዲስ አበባ መጥቷል ያለው ነገር በስነ ስርዓት አሁን ይህ ምን ያግርህ፣ እኔ ስለማላገኝ ምክንያቱም ከአንተ ጋር ተተገናኘ፣ ለምን ይዘው መጣ ምናምን፣ ሌላ ግብግብ ከአንተ ጋር መፍጠር ስለማልፈልግ ጋሼን ብቻ ነው ምልክብ። ያ ማለት ምልክብ ማለት መጥፎ ነገር አለ ምልክብ። ውድ አባትህን ነው ምልክብ፣ ታከብሮ ምትፈራውን እሱም የሚወድ የአንተ ጥሩ ደረጃ ማየት የሚፈልግ አባት ነው። ወዲያ መለከበት ያ ማለት ደግሞ ለአንተ ጥሩ ነገር ጠቅሜያለሁ እንጂ አልጎዳውም። ይሄ ደግሞ እናንተ ቤተሰቦች ምትፈርዱት ነገር ነው። ብታይ እኔ ውድ እህት እንግዲህ ጋሽዬ መጥቷል። እንግዲህ እንደማታሳቅ እርግጠኛ ነኝ። እንደምትወጁ እንደምታከብሩ አንቺም አውቃለሁ። እሱ ላንቺ ምን አክል ቦታ እንዳለ ታውቂያለሽ። አንቺ በጣም እንደሚወድሽ በጣም እንደሚሳሳልሽ ታውቂያለሽ። እኛ በጣም ስለምንወድሽ፣ በጣም ስለምናከብልሽ ለአብርሽ ትሆኛዋለሽ፣ ትገቢያለሽ ብለን ስለምናስብ እና ጥሩ ሴት ስለሆንሽ ነው። እንደዚህ አንቺን ከአብርሽ ጋር እንድትሆኝ ሁሉ እየለፋ ነው ያለነ። ጋሼም እየለፋ ያለው አንቺ ጥሩ ሴትና አስተዋይ ጎበዝ ሴት ስለሆንሽ ነው ከአብርሽ ጋር እንድትሆኝ። ጋሼም ከቡታጃራ ተነስቶ እዚህ ድረስ የመጣው ለማንም ብሎ አይደለም፣ ለአንቺ ለአብርሽ፣ ለሁለታችሁ ሲል ነው እና ታ እንደማታሳፍሪ መቶ ፐርሰንት እርግጠኛ ምክንያቱም እንዴት አንዳንዴ አባት የሚመስል ነገር መጥቶ እንዲህ ማለት እኔ አልችልም አልፈልግም ማለት ሚከብድ ይመስለኛል። እንደ እኔ ማለት እንደኔ አስተሳሰብና እንደኔ አረዳድ ሚከብድ ይመስለኛል እና ውድ ካምጆች ጋሽዬ መቷል እየመጣሩ ምን እንደምልህ አላውቅም። ካሜራ እንዲያስኩና አልነገርኩትም። ምን እንደቢል አብረን የምንሆነ መጥቷል እንዳይጮህብን ካሜራቶ አይደለም ጋሼ፣ አሁን ማለት ነው። እኔ ዳለኝ አሁን እኔ ዳይ መጣ ነው መጀመሪያ አላልኩም እንዴ ብያለሁ እኮ ኤፍሬም፣ እግዚአብሔርን አልተናገርኩም፣ አትልፉ ነገሩ ማስተካከለው እኔ ነኝ። ደግሞ አውቄዋለሁ እኔ እኔም እንደማስተካክለው አውቀዋለሁ። እኔ ደግሞ ጸባዩ ስለማውቅ ብትሉ፣ ምን ብትሉ፣ እኔ አሁን በሁለት ቃል እግዚአብሔር በሁለት ቃል አይጨምርበት፣ ለሷም ሁለት ቃል ነው መደብኩላቸው። አንተ ፌዝ ይመስላል። አሁን አንተ እንደ ፌዝ ነው አየኸው። ሁለት ቃል ለእሷ ሁለት ቃል ከጣልኩ በኋላ አልጨምርበትም። ለምን በቃ ሁለት ቃል ነው። ብዙ ዝብዝብ እንደው አውጣ እንደዚህ ድካም ያስፈልግም። በቃ ብያለሁ። መጀመሪያ ይዛችሁ የምትሄዱ ይሄ ማን አተካራ ይመጣም ነበር። አንተም አትመላለሰም ነበር። ብታጀራ በራስህ ስራ ነው በቃ የተመላለስከው። ንገረኝስ ካልከኝ፣ ካሜራስ ከቀረጽክ በኋላ እውነቱን እነግርሃለሁ። ኤፍሬም እግዚአብሔር እውነቱን ነው። ማለትም አሁን ጋሼ ያው እኔ መጀመሪያ፣ ያው እኔ ማስተካከለው በእኔ አቅም የሚስተካከል መስሎኝ ነበር፣ ቡታ ጅራ እንዳመጣ ያልኩት። አሁን ደግሞ በእኔ አቅም አልተስተካከለም፣ በእኔ አቅም አልሆነም፣ እና ዛሬ ይዤ የመጣሁት ለዛም ነው። እሱስ አስተካክለው አላለም ነበር እንዴ? በቀደም ቡታ ጅራ ሄዶ፣ ቡታ ጅራ ድረስ ሄዶ አልነበረም እንዴ? አስተካክለው አላለም ነበር ማርክ? እና መቼ አስተካክለው? መቼ አስተካክለው አቅምስ መቼ እኔም ማርክም ጋሼ እኔም ማርክም በዚህ ጉዳይ ላይ ለዚህ ነገር በጣም ለፍተናል ኦኬ አቅም ይወስናል እውነት የሚል አቅም ይወስናል አቅምም ይወስናል ይሆን አለ ሁኔታም ይወስናል እኔና እናንተ አንድ ላልንሆን እንችላለን። ቃላቶች እናንተ የእንደዚህ አይነት ቃላቶች እንኳን አልደረሳችሁም። አዎ፣ ቃላቶቹ የምጥሉት ቃላቶች ለእናንተ ሊከብዳችሁ ይችላል። ለእኔ ግን አይከብድ። አሁንም እንዴት መሰለህ አእምሮ ላይ እንዴት ቀለል ያደርገው እንዳት ይገባህ፣ እንዴት ቀለል ያርጎ አይየው፣ ይሄ ነገር እንዴት ነው አቀለለው? ቢገባኝ ነው እንዴ ብዬ አለው። አሁን አልነገርኩህም? ሁለት ሁለት ቃላት ነው ያለኝ እኔ በቃ እኔ ደግሞ በተነሳሁበት ነገር ታርጌት ሳልመታ እኔ ደግሞ በተነሳሁበት ነገር ሳላስተካከል አይሆንም፣ ማንም ቦታ ቢሆን እግዚአብሔር አምላክም ደግሞ ይረዳኛል ነው እኔ ደግሞ እቋን ጋቺ ያው አዲስ አበባ መተረን አብርሽ ጋ ውስጥ ያሉ ግን አብርሽ አሁን እሱ ትፈልጋት ትሰረኛው ብያለሁ። ከታቋላው አይቶ አሁን ቱ አሁን ብትፈልግ በቃ ቦታው እጠይቃለሁ። ቦታው ይሄ ቦታ ምን ይባላል? ይሄ ቦታ ምን ይባላል? እንዲህ ቦታ ነኝ ያለው። ስልክ ስንት አዲስ አበባ ላይ ስንት እንትን አለ፣ አዲስ አበባ ስንት ቤተሰብ አለ። አሁን ለአንተ አይደለም

ከሰው ጋር ከጓደኞቹ ጋር ምናምን ነው የሚሆነው። ቤትም ቢሆን ይመጡበታል ቤት ድረስ እና በሰው ፊት አታውረው። ሰው ሌላ ሰው መጀመሪያ ልጅህን ነው መቆንጠጥ ያለበት፣ የራስን ልጅ ነው። የሰው ልጅን መቆንጠጥ የለብህም። የራስን ልጅ ነው መቆንጠጥ ያለበት። እና ልጅን ደግሞ መቆንጠጥ ያለብህ ሰው በሌለበት ነው እኮ። አሁን ሰው ሊኖር ስለሚችል፣ አረባከ እየመከርከኝ ነው። ጎበዝ ሰው አለና ሰው የለም፣ እኔ የልጄ ሁኔታ እኔ አላቅም እንዴ? የእሱ ደግሞ ምንድን ነው የምለማምጠው? እሱ ምንድን ነው የሚያለማምጠኝ? ሰው አለ ሰው የለም ምናምን አያስፈልግም። በዚህ ላይ እወቅ። እውነቴን ነው፣ እኔ አሁን ልመለስ ነው። እውነቴን። ለምን እኔ ከተቆጣኋችሁ እኔ ማለት ነው የምስቅ መሀል የማስደስት መሃል ቁጣዬ ደግሞ ከዛ የባሰ ነው። ለምን ብዙ ጊዜ አስታምማለሁ አስታምማለሁ፣ ግን እኔ ደግሞ እሱ ብዙ ማን ቁጣም ለምን ብዙ ጊዜ አልቀረብኩትም፣ በስልክ በምን ስልኩ አያነሳም። በስልክ ምን ልላናግረው እንጂ ቀርቤ አላወራሁትም። ይሄና አለም እሱ ጋር ተመላልሼ ሁለት የሶስት የተመላለስኩበት መላልስኩበት ምክንያት የለም። ይህም ይዝልሃለሁ ይዝልሃለሁ። እኔ አሁን ሰው ኖራ ሰው ስላለ በሰው ፊት እንዳታውቁ፣ ማንም ይኑር፣ ምንድነው ችግራችሁ? የባልና የሚስት እርቅ ማለት ደስታ ማለት ነው። እግዚአብሔር አምላክ ይወደዋል። እውነቴን ነው። እግዚአብሔር ይወደዋል። እነሱ ደስታ ደግሞ መላእክቶች ደስ ይላቸዋል፣ እግዚአብሔርም ደስ ይለዋል። በቃ ባልና ሚስት አንድ ባልና ሚስት አንድ አካል ናቸው። አይልም ይላል። እህትህን አካልዋን ለአንተ ብዙ አታናግረኝም። እግዚአብሔርን ብዙ አታናግረኝ ኤፍሬም። እኔ ግልጽ ነው የሚነግርህ እህትህን የእናትህን ልጅ ገበናዋን አካሏን ለአንተ ታሳያለች። አንድ አካል ናቸው፣ ግን አካል አካል ናቸው እነዚህ ሰዎች። እችጣት ማለት እችጣት እንዲህ ብትቆረጥ ትታመማለች፣ ሁሉም አካል እንምትታመመ ሩታ የእሱ አካሉ ናት። ይግባ አብርሃም የሩታ አካል በቃ፣ አንድ አካል በቃ አካላቸው አንድ ነው በቃ አስታርቁ ይላል። እኔ መንገድ አለኝ። ሌላው ምክር በዚህ ተወው። እኔ የማስታርቅበት መንገድ አስታርቃለሁ። እሱ ተወው፣ ካደረስከኝ በኋላ ለእኔ ተወኝ አንተ። እንግዲህ ቤተሰቦች ሁሉ ነገር እንደሰማችሁት ነው። ጋሽንም ይዤ መጥቻለሁ፣ እና በወሬ ስሜታ ሆነው ጋሽ ሰላም በላቸው፣ ናፍቀውሃል። እነሱም ናፍቀውሃል በጣም። አንተን ያከብሩሃል፣ አንተን ይወዱሃል። የምር ነው። እግዚአብሔር በውስጥ መስመር የሚያወሩኝ ሰዎች አሉ። ጋሽ ለብሎም አይመጣው ጋሽ ቢመጣ ያስታርቃቸዋል ምናምን ምናምን ብሎ ብዙ የሚያወሩኝ ሰዎች አሉ። አንተ የሚያከብሩ አንተ የሚወዱቅ እና ስለ እነሱ የሆነ ነገር በላቸው። ይቅርታ እውነትን ነው። በጣም ይቅርታ አርጉልኝ። ይኸው አሁን መጣሁላችሁ፣ መጣሁላችሁ። አዲስ አበባ የምትባለው ሀገር መጣሁላችሁ። ይኸው ደረስኩ አዲስ አበባ። የአዲስ አበባን ወገኖቼ ደስ ይበላችሁ፣ ውጭ ያላችሁ ደስ ይበላችሁ ዛሬ ነገ ይሄ ሰሞን የእናንተም የደስታችሁ ቀን ነው። የኔም የደስታ የደስታይ ቀን ነው። በቃ ለእናንተ ለማስደሰት እኔ አሁን መጥቼላችኋለሁ። ይኸው የአፍሪካ መዲና የሆነችው አ እውነቴን እኮ ነው፣ የአፍሪካ መዲና እውነት፣ አዲስ አበባ እግዚአብሔር ምስክር ነው። እውነት አዲስ አበባ፣ አዲስ አበባ ዱባይ፣ ዱባይ ነው። በቃ እንዴ ዱባይ ዱባይ ነው። እኔ ባልሄድም ቲቪ ላይ እንዲህ እከታተላለሁ። እውነቴን እኮ ነው፣ ቲቪ ላይ ምን ምን አያለሁ። እውነት ዱባይ

ብዬ አለው መጀመር አይስካክልም። ኤፍሬም እኔ ካልሄድኩ ነገሩ አይገባችሁም። ማስታረቂያው መንገድ ብዙ አይነት ነው። ብዙ አይነት እኮ ነው ማስታረቂያ መንገድ። በቃ አንተ አብርሃም ከባለቤት ከሚስት ጋር ታረቅ፣ አይደለም አለ። ቦታ መንገድ አለው ራሱ የቻለ ማለት ነው። ስቴፕ ስቴፕ ስቴፕ አለ። አንድ ሁለት እንዲት ከተረጋገርክ በኋላ ውስጣቸው ላይ የሆነ ነገር ታስገባለ። በቃ ውስጣቸው ላይ የሆነ ነገር ታስገባና ሁለቱም ወከከከከ ነው። በቃ በቃ የደስታቸው ቀን ይሆናል። ሌላ አሁን እና በቃ ጋሽዬ እንግዲህ በአንተ እምነት አደኝ ታስታርቃቸዋለሁ ብያቸዋለሁ። ግን ሰላም ናችሁ? እኔ ሰላም ነኝ። እወዳቸዋለሁ። እግዚአብሔር አምላክ ይባርካችሁ። በሰላም አገር ለአገራችሁ ያብቃችሁ። ውጭ ያላችሁ እዚህ አዲስ አበባም ያላችሁ እኔን የምትወዱ እግዚአብሔር አምላክ ይውደዳችሁ። ምን ማድረግ የላችሁ አይደለም፣ ምርቃቴ ይድረሳችሁ። ልጆቻችን ለእኔ ልጆቼን አቅፋችሁልኛል። ልጆቼን ትወዷችኋላችሁ። እናንተም ከወለዳችሁት ከቤተሰባችሁ ተዋደዱ። እግዚአብሔር አምላክ ይውደዳችሁ፣ ፍቅር ይስጣችሁ፣ ፍቅር ለፍቅር ያርጋችሁ። አሁን የነሱ እናንተ ትሳሳላችሁ፣ በጣም እንዴት ይሆናሉ ብላችሁ ውስጣችሁ፣ ልክ ነው ቆስሏል፣ እንደ እኔም እንደ እኔም ከእኔ ይልቅ እናንተ እናንተ እንዴት ብላችሁ ጋሽዬ እንዴት ብላችሁ። ግን እኔ ጊዜና ሰዓት አንዱ አንዱ ሲመጡብኝ ጊዜ ነው። እኔ ግን አሁን የደስታችሁ ቀን ይሆናል። የኔ መደስታዬ ቀን የነሱም የደስታቸው ቀን ይሆናል። ደስታ አርጌ ነው ሰላም አርጌ ነው መሄደው። እናንተም ሰላም ይሁኑላችሁ። አሜን። እና እንግዲህ ጋሺ ምርቃትክን አሜን ብለናል፣ ተቀብለናል። ያው የትልቅ ሰው ምርቃት ይደርሰል። እና ጋሺ ያው አንተ ነህ እዚህ ደረጃ የሚያደረስከን ከፈጣሪ ቀጥሎ እናታችን አንተ ነህ። እኔ ምሬ ስለ እናንተ አውርቻ አልጠግም። በእኛ መም እናንተ ትተመመላችሁ፣ በእኛ ችግር እናንተ ትቸገራላችሁ እኛ በደረሰብን የሆን ነገር እና እንዲሁን ነገር ይደርስባቸዋል። እና ብዙ ነገር ለእኛ ብላችሁ መስዋዕት ከፍላችኋል። ለእኛ ብዙ ነገር ችግር አይታቸዋል፣ ስቃ አይታቸዋል። እኛን ለማሳደግ እኛ እዚህ ደረጃ ለማድረስ ብዙ መስዋዕትነት ከፍላችኋል። እኔ ምን እንደምላችሁ አላውቅም። እግዚአብሔር አምላክ ውለታችሁን ይክፈላችሁ ነው የምለው። የምሬ ነው። ያው እኔ ስለ እናትና ስለ አባብ ትንሽ የሰዋራ ስሜታ ይሆናል ነው እና ጋሺ ሁሌም ቢሆን እድሜ ስጠይቅ ትልቅ ደረጃ ደርሽ አንተን መጦርበት አንተን አሪፍ ደረጃ ማደርስበት ፈጣሪ አብቀኝ ነው የምለው እና እወድሃለው፣ አከብርሃለው። ለአንተ ሁሌም ቢሆን ትልቅና ክብርና ትልቅ ምስጋና አለኝ። እኔም ወዳችኋለሁ ማለኝ ነው። ማለኝ ከእግዚአብሔር በታች እናንተ ናችሁ። እግዚአብሔር ሰጠኝ እግዚአብሔር ሰጠኝ አሻንጉሊቴ ማለት ነው። እግዚአብሔር ሰጠኝ አሻንጉሊቴ፣ መደበሪያዬ፣ መደበሪያዬ፣ መደበሪያዬ፣ አሻንጉሊቴ የሰጠኝ እናንተ እግዚአብሔርን ሰጠኝ በቃ የእኔ እናንተ በቃ ያይነ መደሰት ሳይናችሁ አሁን ለህፃን ልጅ በእንትን ልክ በአሸንኩሊት እንደሚጫወት የእኔ እግዚአብሔር መጫወቻ መደሰት ሳይ እናንተ ሰጠኝ። እናንተንም ያኑርልኝ እግዚአብሔር አምላክ ያኑርልኝ እኔን እኔንም ያኑርላችሁ እንዲህ በቃ እየሆን እግዚአብሔር ያኑረን። አዎ እናንተም በትል ልደረጃ ያደርስልኝ ጌታ ፈጣሪ አምላክ። ይህን ነው ነው የምለው ጋሺ የምሬ ነው ስለ ሁሉም ነገር። እኔ እንጃ አሁን ድጋሚ መርገባት ወደ ውስጤ እኮ የተነካ በዚህ ነው ውስጥ ሌላ በምን ብልል፣ ውስጤ በጣም እንትን አለብኝ። በቃ እኔ በአንተም ተቆጥቼ ሳይሆን እኔ ተሰማኝ በጣም ስለተሰማኝ ተሰማኝ ነው። በቃ ምናስቀርታችሁብኛል? እኔ እግዚአብሔር አምላክ ምን ያስቀርባችሁ። እግዚአብሔር አምላክ እናንተን ያኑርልኝ። እኔ ምን አድርጋችሁኛል? እኔ በቃ ምን አድርጋችሁኛል? እግዚአብሔር አምላክ ልጅን ስትል ተጨንቀሃል። ያባት ፍቅር ዋጋ ከፍለሃል። ማለኔ ተካሃል። አንተን ከማና ወዳ ድሬ ላብልጥ እንጂ